እና እረፍት እንዴት ይዘዋል? እረፍት፣ እኔ ይደብረኛል ከስራ ከሌለ፣ ታውቂ የለ ትንሽ ደብሮኝ፣ ብቻዋን መሆኑን ደግሞ ያስጠላል። ቢያንስ ቢኖሩ ጥሩ ነበር። ቆይስ እደውልላቸዋለሁ። ያው እንዳለው ካወቁ ይመጣሉ። ማንም እንዳልወጣሁ ቤዛ ብቻ ነው የምታውቀው። ቢኒም እንደወጣው ነው የሚያውቀው

ጋኔ ቤት ሂድና ተጫወት፣ እነሱ እስከሚመጡ ድረስ እየተባልክ ነው። እሺ እሺ፣ ሄዳለሁ። ያው እሷንም ላለማስጨነቅ ነው። ጋኔ ታውቃላችሁ፣ በጣም እንክብካቤ ታበዛለች፣ እና ከሌላትም ምትቆረሰው ስለሆነች እሷን ማስጨነቅ አልፈልግም። ይች ቤተሰብ እንደ ዛሬ ረጅም ሰዓት ከቤተሰብ ጋር ቆይቻልም። ላይቭ ነኝ። በጣም እንግዳ ተቀባይ ነው። ይቻለ እሺ ኪዩ በተቻለ መጠን ይፈጥናል። ያው ግን ጥሩ ጥሩ እንዲመጣ ነው ዞሮ ዞሮ። እሺ ዝም ብሎ ለብ እንዳይሰራ እኛም ስንሰራው ተሸንቀን ነው። ኤዲተሮቹም እንደዛው ወይ ናይፍ የአለ ናይፍ እንደ ሁለቱም አወራችሁ ይችላሉ። አያሳስብም። የእኔ ናይፍ ናይፍ ተመችቷችኋል? እናንተ ሰዎች ሳያችሁ ናይፍ ነው የሚመቻችሁ። እኔ ደግሞ እናቱ ይመቸኛል

ገኒ እናመሰግናለን፣ በጣም እናመሰግናለን። አው ሁሉም ነው ስም እኮ የሚያወጣልኝ ያው ስለሚወዱኝ ነው። ስሜ ብዛቱ አንቺን እንደዚህ ብዙ እንደሆነ እኔ እራሴ አሁን ነው ስጽፊልኝ ያወኩት።